ይህ የአዲስ እይታ የዩቲዩብ ቻናል ነው። አዲስ እይታ ተደራሽነቱን በማስፋት እነሆ ደጅዎን ተሻግሮ ከእጅዎ ደርሷል። የዩቲዩብ ቻናሉን ሰብስክራይብ በማድረግ በቢዝነስና ኢንቨስትመንት ስራዎች አትራፊ መረጃዎችን በሰዓቱ ያግኙ። ቤተሰብ እንሁን ይላል ስራውን በአዲስ እይታ ቃኝተን ለስኬት እናበቃወታለን። አዲስ እይታ በንግድና ኢንቨስትመንት ዙሪያ የማማከር አገልግሎት ዳታ ኬብል በሀገራችን እንደሚመረት ስንቶቻችን እናውቃለን? ዳታ ኬብል የማምረት ቢዝነስ በባለሙያዎች ጥናት አዋጭነቱ የተረጋገጠ የቢዝነስ ዘርፍ ነው። ለሞባይል ቻርጀር እና መረጃ ለማስተላለፍ የምንጠቀምበት ምርት ሲሆን በገበያም ላይ እጅግ ተፈላጊ ምርት በመሆኑ ቀጣይነት ባለው የባለሙያ ድጋፍ ቢዝነሱን ዘላቂ ደረጃ ላይ ማድረስ ይቻላል። በቀን ሦስት ሺህ አምስት መቶ ዳታ ኬብሎች መመረት ይችላል። መነሻ ካፒታሉ አራት ነጥብ አንድ ሚሊዮን ብር ሲሆን የዚህን ሀያ ፐርሰንት ማለትም ስምንት መቶ ሀያ ሺህ ብር ያለው ወደ አዲስ እይታ በመምጣት የተግባርና የቲዮሪ ስልጠናዎችን ወስዶ ቢዝነሱን ዛሬውኑ መጀመር ይችላል። በወር የተጣራ ሰባት መቶ አርባ ስምንት ሺህ ብር እና ከዛ በላይ ትርፍ የሚያገኙበት እጅግ አዋጭ ቢዝነስ። ሶፍት የማምረት ቢዝነስ የማኑፋክቸሪንግ ዘርፉ በከፍተኛ ሁኔታ በማደግ ላይ ያለ ቢዝነስ ዘርፍ ነው። ሶፍት ተፈላጊነቱ ከጊዜ ወደ ጊዜ እየጨመረ በመምጣቱ ቢዝነሱን በመጀመር በአጭር ጊዜ ውስጥ ትርፋማ መሆን ይቻላል። ደረቅ ዋይፕስ፣ ናፕኪን እና ጥቅል ሶፍት የምርቱ አይነት ሲሆኑ በተለያየ ቅርጽና መጠን ማምረት ይቻላል። የሶፍት ጥሬ እቃና ማሽን በአዲስ እይታ በኩል ማስመጣት ስለሚችሉ ይህንን ቢዝነስ በቀላሉ መጀመር ይችላሉ። በቀን ሁለት ቶን ማለትም ሀያ ሺ ባለ አስር ግራም ፒሶፍት ማምረት ይቻላል። መነሻ ካፒታሉ ስምንት ነጥብ ስድስት ሚሊየን ብር ሲሆን የዚህን ሀያ ፐርሰንት ማለትም አንድ ነጥብ ሰባት ሚሊየን ብር ያለው ወደ አዲስ እይታ በመምጣት የቴዎሪና የተግባር ስልጠናዎችን ወስዶ ቢዝነሱን ዛሬውኑ መጀመር ይችላል። የጋርመንት ቢዝነስ በሀገራችን ለመጀመር አቅደዋል? እንግዲያውስ ጥሩ ምርጫ አድርገዋል። ልብስ ቀን በቀን በመልበሳችን የጋርመንት ቢዝነስ መጀመር አዋጭ ያደርገዋል። ይህ ቢዝነስ ገና ያልተነካ ሲሆን በሀገራችን በሚገኙ የተለያዩ ጨርቃ ጨርቆች በመጠቀም መስራት ይቻላል። ጥራቱን የጠበቀ ምርት በማምረት ትልቅ የገበያ ትርፍ ማግኘት ይችላሉ። ቢዝነሱን በተለያየ መነሻ ካፒታል መጀመር የሚችሉ ሲሆን፣ በትንሽ ካፒታል ጀምረው እስከ ኤክስፖርት በማድረግ አትራፊ መሆን ይችላሉ። በዘመናዊ ማሽኖች በመታገዝ የተለያዩ ምርቶችን ማምረት ይችላሉ። ለምሳሌ ሸሚዞች፣ የወንዶች ቦክሰር፣ ካልሲ፣ ሱፍ፣ የሌሊት ልብሶች እንዲሁም አንሶላዎች እና አልጋ ልብሶች ይመረታሉ። በተጨማሪም እንደ ፍላጎቱ ከሰላሳ በላይ ምርቶችን ማምረት ይችላል። ይህንን ቢዝነስ ለመጀመር ወደ አዲስ እይታ በመምጣት የአጭር ጊዜ ኮርስ በመውሰድ ቢዝነሱን ዛሬውኑ መጀመር ይችላሉ። በአጭር ጊዜ ውስጥ ትርፋማ የሚሆኑበት ቢዝነስ መስራት ይፈልጋሉ? ቃጫ የማምረት ቢዝነስ አዋጭነቱ በገበያ ጥናት ፍላጎት የተረጋገጠ ነው። በወር 292,000 ብርና ከዛ በላይ የተጣራ ትርፍ የሚያገኙበት ቢዝነስ ትልቅ የገበያ ፍላጎት ያለበት ዘርፍና በተለያዩ ነገሮች ማለትም እንደ ገመድ፣ ጆንያ፣ ሰሌንና ወንበሮችን ለመስራት ይጠቅማል። እንዲሁም በኮንስትራክሽን ዘርፉ ላይ ጅብሰም ለመስራት የምንጠቀምበት ምርት ነው። ጥሬ እቃውም በበቂ ሁኔታ በሀገራችን የሚገኝና ለአሰራር በጣም ቀላል የሆነ ምርት ነው። በቀን ስምንት መቶ ኪሎ ግራም የሚሆን ቃጫ ማምረት ይቻላል። ይህንን ቢዝነስ በመካከለኛው ካፒታል ሊሰራ የሚችል ቢዝነስ ሲሆን በሀገራችን እጅግ በጣም ተፈላጊ እና አዋጭ የሆነ ቢዝነስ ነው። ይህንን አዋጭ ቢዝነስ ለመጀመር ሁለት ነጥብ ስድስት ሚሊዮን ብር መነሻ ካፒታል የሚያስፈልግ ሲሆን የዚህን ሀያ ፐርሰንት ማለትም አምስት መቶ ሀያ ሺህ ብር ያለው ወደ አዲስ እይታ ቢሮ በመምጣት የቲዎሪና የተግባር ስልጠናዎችን በመውሰድ ቢዝነሱን ዛሬውኑ መጀመር። የጨረታ ቢዝነስ ከአዲስ እይታ አዲስ እይታ ከሚሰጣቸው የቢዝነስ አማራጮች ውስጥ አንዱና አዋጭ የሆነው የቢዝነስ ዘርፍ ነው። ይህ ቢዝነስ በአነስተኛ መነሻ ካፒታል በቀላሉ መጀመር የሚችሉት ቢዝነስ ነው። በሶስት ወር ውስጥ የጨረታውን ከአስራ አምስት ፐርሰንት እስከ ሰላሳ ፐርሰንት ትርፍ ያገኙበታል። በአጭር ጊዜም ቢዝነሱን ጀምረው ስኬትን መጎናፀፍ ይችላሉ። ታዲያ የጨረታ ቢዝነስን መጀመር ለምትፈልጉ ወደ አዲስ እይታ በመምጣት በአጭር ጊዜ ስልጠና በመውሰድ ቢዝነሱን መጀመር ይችላሉ። እንዲሁም ቢዝነሱን ጀምረው አልሳካ ላላችሁ መፍትሄው እኛ ዘንድ ነው። ይምጡና ያገኛል። በተጨማሪ ማንኛውንም አይነት ማሽን በአዲስ እይታ በኩል ሲያስመጡ አርባ ፐርሰንት ከደንበኛ ቀሪውን ስልሳ ፐርሰንት ደግሞ አዲስ እይታ ሸፍኖ ማሽኑን አስመጥቶ ያስረክባቸዋል። አድራሻችን ሜክሲኮ ኬኬር ህንፃ ሁለተኛ ፎቅ ላይ ቢሮ ቁጥር ሁለት መቶ ሀያ ሰባት እንዲሁም በተለያዩ የሶሻል ሚዲያ አማራጮች እንገኛለን። አዲስ እይታዎች ነን። ይህ የአዲስ እይታ የዩቲዩብ ቻናል ነው። አዲስ እይታ ተደራሽነቱን በማስፋት እነሆ ደጅዎን ተሻግሮ ከእጅዎ ደርሷል። የዩቲዩብ ቻናሉን ሰብስክራይብ በማድረግ በቢዝነስና ኢንቨስትመንት ሥራዎች አትራፊ መረጃዎችን በሰዓቱ ያግኙ። ቤተሰብ እንሁን ይላል። ሥራውን በአዲስ እይታ ቃኝተን ለስኬት እናበቃዎታለን። አዲስ እይታ በንግድና ኢንቨስትመንት ዙሪያ የማማከር አገልግሎት